ሰው ይደብረዋል። እሱን ስትናገር ስትመቸው ይደብረኛል። አስቀይሳለሁ እስኪ አሁን ነው ማለት ሀይሚና ብሩኬ ዛሬ ይታረቃሉ፣ የሀይሚ ልደት ይከበራል፣ ቲክታክ እና ዩቱዩብ ይጨናነቃል ብዬ ነበር የጠበቅኩት። የጠበቅ ነው ሌላ የመጡበት ሌላ። በልደቷ ቀን እንደዛ አይነት ነገር ታደርጋለህ ብሩኬ ጭራሽ ይቅርታ ጠይቂ ብለህ ቀኗን ታበላሻለህ። ጽጌ በጣም ነው። እንዴት ተነቀሽው? ልብሽ ውስጥ የተነቀሽው አይበቃም። በልብሽ ካለ አይበቃም። መነቀስን ምን አመጣው? ዳኔን አቀጥለሽ ልደፊው ነው። በህይወት አለ ግን። አሰላሙ አለይኩም ወረህመቱላህ ባረካቱ። ሰላም፣ እንዴት ናችሁ? ቤተሰቦችን ቤተሰቦቼን ያለው ዛሬ ሀይሚና ብሩኬት ታርቀው ይመጣሉ ብዬ ስጠብቅ እንደውም ይታረቁ ነበር የመሰለ ጠዋት ላይ ያን የመሰለ ፎቶፖስት ስታደርግ ሃይሜ በቃ ይቀወጣል፣ ዛሬ ልደቷ ይከበራል፣ በቃ ቲክታክ ዩቱብም ይቀወጣል፣ ይጨናነቃል ብዬ ነበር የጠበኩት። እንዴ ብሩኬ ብሩኬ፣ እንዴት የዛሬውን ቀን የዛሬውን ቀን እንዴት ታበላሻለን? ጭራሽ ያቺ ሊዳ ከምትባል ልጅ ከሆነ ሀይሜን ይቅርታ ጠይቅኝ፣ ለዛውም በልደቷ ቀን ማክበር ነበረበት። እንዴ እንደ ማክበር እንኳ ባትችል ማለት ነው፣ በቃ ይሄንን ቀን ደስተኛ ሆና እንድታልፍ መተው ነበረብህ። እኛ እየጠበቅናችሁ ሌላ እናንተ የመጣችሁበት ሌላ አይደብርም። ብሩኬ ብሩኬ ብሩኬ ስትባል ብሩኬ ታጋሽ ነው ስትባል ብሩኬ ሴት አክባሪ ነው ስትባል እንደውም ኦቨር ከሱ ያበለጠ ነገሮችን እያበላሸን ነው የመጣው እኮ። እንዴ ከሴት ይልቅ እኮ ወንድ ልጅ ነገሮችን መተው አለበት፣ ነገሮችን ማብረድ አለበት። አይደለም እንዴ? አንተ ግን በቃ ከእሷ ባስክ ከሀይሚ ባስክ። እሷ ነገሮችን ለማብረር ለማስተካከል፣ በእርግጥ ለማስተካከል አልሞከረችም። እየተናደደችብን ነው፣ የምታደርገውም ነገር ያናድዳል። ግን ዛሬ ማለት ነው የበለጠን ያናድድካት። እንግዲህ በዚህ የምትቀጥል ከሆነ አሳይታለሁ ብላለች ማለት ነው። ስለዚህ ነገ ጧት እሷም ወንድ ጋ ትሄዳለች ሀይሚ ማለት ነው። የዛ ሰዓት ያዙ፣ ይልቀቁኝ፣ ይቅርታ ምናምን ብትል አንሰማሃም ጭራሽ ቅርታ ጠይቅኝ። ግን በነገራችን ላይ ሀይሚን በጣም ነው ያደነኳት። በቃ ጎበዝ እራሷን ያስከበረችው። ዘጋ ማለት ትናንት በመጣች ሴት አንተን የቅርታ መጠየቅ የለባትም መደረግ የለባትም። ማሰብክ ራሱ ልክ አይደለም። እንዲህ ከዚች ሊዳ እኮ በፊት ኮ የምታውቃት ሀይሚን ነው። እዚህ ደረጃ የደረሳቸው ከሀይሚ ጋር ነው። እንዴት ብላ ነው የቅርታ የምጠይቀው? መጠይቅ የለባትም እንደውም ማለት ነው እኮ ወይ አቅም ቢኖሯት ኖሮ ማለት ነው ቦጫጭቃችሁ ነበር እኮ እዛ ጋር ማለት ነው ቦጭጭቅ አድርጋ ልጥላችሁ ነበረ። ሁሉ ትታችሁ ነው እንጂ መቦጫጨቅ ለራሱ ትፈልጋለች። እንኳን የቅርታ ልጠይቅና ራሷን ያስገበረችው የቅርታ ብጠይቅም ለራሱ በዚህ መንገድ አይደለም ከካሜራ ጀርባ ከቪዲዮ ጀርባ ነው እንጂ እንደዚህ ሜዳ ላይ ለዛም ደግሞ አንተ እንደዛ ሴት ጋር እያላገጥክባት ክባት ሴት ጋር ሙድ እያስክባት ከእሷ ውጭ ሌላ ሴት እየሳምክባት ምናምን ሌላ ሴት እያደነክባት እሷን እያጣጣልክ ምናምን አይደለም፣ ይቅርታ ልጠይቅ የምችለው እንደውም አንተ ነህ። ይቅርታ መጠየቅ ያለበት እዚህ ጋር አንተ ነህ እንደውም አሁን ከእሷ የበለጠ ጥፋተኛ። በእርግጥ ሁለታችሁም ናችሁ ጥፋተኛ ግን ሞር ያንተ በለጠ አንተ በለጠ። አሁን በተለይ ዛሬ ያደረግከው ነገር ምንም ማይገባ የማይጠበቅ ነገር ነው። ስለዚህ አንተና እንደውም ይቅርታ መጠየቅ ያለብን ስለዚህ፣ ይቅርታ ጠይቀት፣ ነገሮችን አስተካክለ፣ ልደቷን አክብር። ብሩክ የምትባል ሰውዬ ማለት ነው። አልበለዛ እንወርድባለን። ነገርኩ፣ ተናግረናል፣ ተናግረናል። ሀይሚን አስከፍታታል። ይቅርታ ተጠያይቁ። እንደውም ከቻላችሁ ታርቃችሁ መታችሁ ምናምን በቃ፣ ቀውጡት፣ ቀውጡት፣ አክብርላት ልደቷን። አዎ በጣም ብዙ ማክበር የምንፈልግ ሰዎች አለን። ቲክታክ፣ ዩቱብ ማፋችን ከፍተን የምንጠብቅ ኬክ አዘጋጅተን የምንጠብቅ እንዴ እነዚያ የዛሬ እኮ ስንታ የዛሬ አመት እንደዚህ ለልደቷም መቶ ሀምሳ ሺ ስትገባም እኮ ሲከበር እንዴት ደስ እንደሚል እንዴት ደስ እንደሚል እና የነዛንም ሰዎች ልብ ነው እየሰበርካለው፣ የተመልካቾችንም ልብ ነው እየሰበራቸው አላችሁ። ስለዚህ ይህን ነገር እንደዚህ ባትቀጥሉበት ደስ ይላል። ዙሩ አንቺ ሊዳ የምትባለው ደግሞ ማለት ነው አትመናቀሪ፣ አትመናቀሪ፣ እንዴ የቱን የሚያክል ብትመናቀሪ የቱን የሚያክል ብትወራጭ ማለት ነው ሀይሚን ማክል አትችም፣ አትችም። ትበልጥሻለች ሀይሚ በቃ ትችላለች፣ ትችላለች። በሁሉም ነገር ታሸንፍሻለች። ስለዚህ ደገ ጸዋት የምታፍሪበትን ነገር አታድርጊ። ሀይሚና ብሩኬ እንደሆነ ቢናደዱ ምንም ቢሉ፣ ቢጣሉ ምንም ቢባባሉ መታረቃቸው አይቀርም እና የዛ ቀን አንቺ ታፍራለች። ስለዚህ እንደዚህ እንደዛ ይቅርታ ጠይቂው። ስትሰድቢው ስትመቺው ምናምን እያልሽ ነበረ እና መማታትም ያንሳታል። አንቺም በእሷ ቦታ ብትሆኚ ብዙ ነገር ልታደርገ ትችላለች፣ ሴት ነሽና። ስለዚህ ሀይሚ ያደረገችው ነገር ልክ ነው። በቃ መማታትም መሳደብም ምን ማለትም መጠርጠርም ምን ማለትም ትችላለች። በቃ በቦታው ነው ያደረገችው። ስለዚህ አንቺ ከመካከላቸው ውጭ እላችሁ እንዴ እንደም አርቲስት አርቲስት ነሽ፣ አሉ ጉድክ ነው አርቲስቶች የሸገራ ምድነ የአዲስ አበባ አርቲስቶች ማለት ነው። እንደዚህ ቡታጅራ ቶበሮች ከየሄዳችሁ መለጠፍ ጀመራችሁ፣ ካፕሎችን ፍቅረኛሞችን ማጣላት ጀመራችሁ። ይሄ ዳኒ ነው ዳኒ ነው ዳኒ ነው እንደዚህ የሚያደርገው። በነገራችን ላይ ብሩኬ ከተናገረው አርቲስቶች ጋር ትምጡ ምናምን የምትሉ እነሱ ሰው አይደሉም ወይ ብሏል። ና ልክ ነው ኖ መምጣት ነው፣ ግን እንደዚህ አታበጣብጡ፣ አታጣሉ፣ ሰውን አታጣሉ። እውነት ነው የምላቸው፣ አታጣሉ። ካጣላችሁ እንጣላችኋለን፣ እኛ እንጣላችኋለን። አዎ፣ ብዙ ሀይሚና ብሩኬን የሚወዳቸው የሚያከብራቸው፣ የሚከታተላቸው ሰው በእነሱ መካከል ስትገቡ ደስ አይላቸውም። ደስ አይለን ነው። ለዛ ነው እንጂ መስራት ትችላላችሁ በቃ ስርዓት ባለው መንገድ መስራት፣ ስርዓት ባለው መንገድ መግባባት፣ ስርዓት ባለው መንገድ ብዙ ነገር ማድረግ ትችላላችሁ። በእንደዚ አይነት መንገድ ሳይሆን ሰውን በማጣላት ሰውን በመለያየት ሰውን በማስገፋት መንገድ ሳይሆን በቃ ደስ በሚል መንገድ ከሄዳችሁ እንቀበላችኋለን። ችግር የለብንም፣ ችግር የለብንም። እኛ እናንተ ለማበረታታት አንደኛ ነን ግን እንደዚህ ሰው ንቃችሁ ስትመጡ ምናምን፣ ወይ ደግሞ ራሳችሁን ክባችሁ ሳይቅላችሁ ስትመጡ ደግሞ ደስ አይለንም። ለዛ ብቻ ነው እና ፅጌ ደግሞ ዛሬ አዲሱ ባሏን ደረቷ ላይ ተነቅሰው መጣች። ለምን አትሉኝም? ዳኒን ለማናደድ፣ ዳኒን አቃጥላ ለመድፋት፣ ዳኒን ለማስቀናት ነው እንጂ ሴት ልጅ ባሏን የምትነቀሰው ደረቷ ላይ ሳይሆን ልቧ ላይ ነው። ልቧ ላይ ነው። ስለዚህ እዚህ ጋር እያየሁብሻለሁ በቀል ነው። የዛሬ ሁለት ዓመት ነው፣ ሶስት ዓመት አካባቢ እንደምታስታውሱት ዳኒ ዲጂ ኤሊን ወዳት አለው አፈቅራት አለው ብሎ ተነቅሷት ነበረ። መነቀስ ብቻ አይደለም ተከትሎ ዱባይ ድረስ ሄዶ ነበረ። ትላልቅ ሜዳዎች ሳይቀሩ ትላልቅ ሜዳዎች ላይ እንድትቀርብለት እና እንድታገኘ እንዲገናኙ በጣም ብዙ ሰዎች አድርገዋል። ተገናኝተዋል፣ ምናምን ብዙ ነገር ተካሂዷል። እና ያ ነገር አናዷታል። ከዛ ወደም ደግሞ እንደምታስታውሱት ከሩታ ጋር ፍቅረኛ ነበርን ብሏል። ፍቅረኛ የነበረች ብሏል። ከዛ በኋላ ደግሞ ወፍራማ ሴት ማነበረች ማነበር ስሟ ሜሪ፣ ሜሪ ጋ ማለት ነው እንደዛው ያው ፍቅረኛ አይነች ሚስቴ ነች ምናምን ሲል ነበር እና ያንን ሁሉ ያንን ሁሉ ይዛ ይዛ ፅጌ አሁን ማለት ነው እየተበቀለችው ያለው ሳስበው። አሁን እኮ ባሏል ራሱ የምትወደው አይመስለኝም እንዴ ብትወደው እኮ እዚጋ ሲጀመር ከምኔው አብሮ አብረው መኖር ጀምረው ከምኔው ፍቅር የሚባለው ነገር ገብቶሽ? እዴ ማለት በቃ በጣም በጣም እወዳታለሁ፣ የሆነን ሰው እወዳዋለሁ የምትሉት አብራችሁ መኖር እየጀመራችሁ አብራችሁ እየተዋወቃችሁ ምናምን ብዙ ነገሮች እየማረኳችሁ ወይ ደግሞ እየረታችሁ ከሄደ በኋላ ነው። አንቺ ደግሞ አብረሽ መኖር አልጀመርሽም፣ ገና አይደለም ከባለሽ ጋር ገና ተገባሽ አይደለም። ስለዚህ እንዴት ልትነቀሾች አለሽ እኔ እዚህ ጋር እያየሁብሻለሁ እውነቴን ነው በቀል ነው እየተበቀሽ ነው በእርግጥ በዚህ ልክ ሄደሽ ብታበሽቂውን ብታናድጂውን ምንም ያኔ እሱ ካደረገብሽ አንጻር ምንም ማለት አደለም ግን ማለት ነው አረጋጊው አረጋጊው ደግሞ ከተነቀሳችሁ እውነቴን ነው የሚልሽ ፌክ የሆነ ንቅሳት ምናምን አትነቀሱ ትክክለኛ ንቅሳት ተነቀሱ እንደ አሁን እኮ ዳኒ ወደ አንቺ ሲመጣ ወይ ደግሞ አንቺ ዳኒ አሁን ሌላ ሴት ጋር ብሄድ እርግጠኛ ነኝ ታለቅሻለሽ፣ ታለቅሻለሽ ይቅርታ ምናምን ተጠይቂያለሽ። ከዛ አጣጥፊ ይልሻል። ልክ አንቺ የዲጂ ኤልን እንዳስጠፋሹ ማለት ነው። ከዛ ታጠፉታላችሁ። እኛ የሚጠፋ ንቅሳት አታሳዩን እንዴ! ፋራ መስል ናቸው እንዴ? የሚጠፋ ንቅሳት ተነቀስኩ ብላችሁ አትምጡ በቃ። የእውነት ደግሞ ስሜቱ ገብቷችሁ በጣም ያንን ሰው የምትወዱት ከሆነ የእውነት ተነቀሱት ይለይላችሁ በቃ ይለይላችሁ ተነቀሱት አው እንጂ እዚህ ጋር እኛን አትሸውዱን አንሸወድም እንዴ ስራ ነው ብለን ብንከታተላችሁ እናንተ ለመሸወድ እና በነገራችን ላይ በጥቁር መዝገብ አንደኛ መመዝገብ አለብሽ ለመጀመሪያ ጊዜ ኢትዮጵያ ውስጥ ባሏን የተነቀሰች ሴት ተብሎ ማለት ነው መመዝገብ አለብሽ እኔ በህይወቴም አይቼም ሰምቼም አላውቅም ኢትዮጵያ ውስጥ ባሏን የተነቀሰች ሴት ዊ ዳኒ ሚስኪን ጤፍ አንተ ጤፍ የምታክል ልጅ ብለሽ ያበጠ ባል ገባሽ። በቃ ተውሽ ውዳኔ ታለቅሻለሽ እውነት